ከሰመ አብ ወወልድ ከመንፈስ ቅዱስ አህዶ አምላክ አሜን። እግዚአብሔር ለሰው ልጅ ኑሮ የሚያስፈልጉ ነገሮችን አስቦና ምቹ አድርጎ ከፈጠረለት በኋላ በስድስተኛው ቀን አር የመጀመሪያውን ሰው አዳምን ግሩምና ድንቅ አድርጎ ፈጠረው። ሲፈጥረውም በራሱ መልክና ምሳሌ ነው። እግዚአብሔርም አዳም ብቻውን በመሆኑ ከጎኑ አጥንትን ወስዶ ሔዋንን ፈጠራት። እግዚአብሔርም አዳምን በምድር ላይ ለሚኖሩ ፍጥረታት ሁሉ ገዢ አደረገው። አንድ ቀን እግዚአብሔር እንስሳትን ሁሉ ወደ አዳም አመጣቸው። አዳምን ባያቸው ጊዜ ደስ አለው። ከነርሱም ጋር መጫወት ጀመረ። እግዚአብሔርም ስም አውጣላቸው አለው። አዳምም ለሁሉ ስም አወጣላቸው። እግዚአብሔርም በገነት መካከል ያሉትን ፍሬዎች እንዲበሉ ፈቀደላቸው። ነገር ግን ጸበለስ ተብላ የምትጠራውን ፍሬ እንዳይበሉ አዘዛቸው። ከዚህ ፍሬ ብትበሉ የሞት ሞትን ትሞታላችሁ ብሎ አስጠነቀቃቸው። አዳምና ሔዋን የእግዚአብሔርን ትእዛዝ አክብረው ለሰባት ዓመት ያህል ገነት ኖሩ። በእባብ በኩል የእግዚአብሔርን ትእዛዝ እንዲያፈርሱ ፈተና አመጣባቸው። ዲያብሎስ በእባብ አድሮ ወደ ሔዋን ቀርቦ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን ብሎ ጠየቃት። እሷም ጸበለስም ብትበሉ ትሞታላችሁ እንደተባሉ ነገረችው። እባብም ለሔዋን ሞትን አትሞቱም፣ ከእርሷ በበላችሁ ጊዜ እንደ እግዚአብሔር ትሆናላችሁ ብሎ በሐሰት አታለላት። ሔዋንም የእባብን ሽንገላ ሰምታ እውነት እንደ እግዚአብሔር የሚሆኑ መስሏት ለመብላት ወሰነች። ከፍሬውም ወሰደችና ከባሏ ከአዳም ጋር አብረው በሉ። በበሉም ጊዜ ጸጋቸው ተገፈፈ፣ የክብር ልብሳቸውን አጡ። አዳምና ሔዋንም የእግዚአብሔርን ድምፅ ሲሰሙ ፈርተው በገነት ዛፎች መካከል ተሸሸጉ። እግዚአብሔርም ሁላቸውንም በጥፋታቸው ምክንያት ረገማቸው። አዳምና ሔዋንን አስወጥቶ ወደ የወዛፍ የሚወስዱን መንገድ ለመጠበቅ ኪሩቤልን እና የምትገለባበት የነበልባል ሰይፍን በዔድን ገነት ምስራቅ አስቀመጠ። አዳሙ የተገኘባትን መሬት አርሶ መብላት ጀመረ። አዳምና ሔዋን ከገነት ከወጡ በኋላ እግዚአብሔርን ያህል ጌታ ገነትን ያህል ቦታ በማጣታቸው በሰሩት አጥራት ተጸጽተው እግዚአብሔር እንዲመራቸው ሱባኤ ወይም ጸሎት ያዙ። እግዚአብሔር ጸሎታቸውንና ልመናቸውን ተመልክቶ እንደሚመራቸው ቃል ኪዳን ገባላቸው። ቃል ኪዳኑን ከልጅ ልጅ ተወልጄ ከአምስት ሺህ አምስት መቶ ዘመን በኋላ ድናለው የሚለው ነበር። ሔዋንም ጸነሰች ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ዳግምም ወንድሙ አቤልን ወለደች። አቤልም በግ ጠባቂ ነበረ። በሰፊ ለም መሬት ላይ ያሰማራቸው ነበር። ቃየንን ምድርን የሚያርስ ነበረ፣ ብዙ ሰብዞችን የሚዘራ ነበረ። ከብዙ ቀናት በኋላ አቤልና ቃየን መስዋዕትን አቀረቡ። ቃየን መልካም ያልሆነ ፍሬ፣ አቤል ደግሞ ከሰቡ በጎች በኩራትን አቀረቡ። እግዚአብሔርም የአቤልን መስዋዕት ተቀበለ። ቃየንም እጅግ ተናደደ። አቤልን ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን አቤልን በድንጋይ መታው። አቤልን መሬት ላይ ወድቆ ሞተ። አዳምና ሔዋን በልጃቸው በአቤል ሞት አዘኑ፣ እጅግም አለቀሱ። እግዚአብሔር አምላክም ተስፋን ሰጣቸው። ብዙ ልጆችንም ወለዱ። መልካም ኑሩ ነበረ። አዳም ልጆቹን ሰብስቦ ይኖሩበት ስለነበረችው ኤዶን ገነት ይነግራቸው ነበር። ልጆቹም ተሰብስበው ይሰሙት ነበር። አዳምም እያረጀ መጣ። ዘጠኝ መቶ ሰላሳ ዓመት ኑሮ በሰላም አለ።